አብይ አህመድ ውሸቶችና የስርዓቱ ቅጥፈት ዛሬም ተጠናክሮ እንደቀጠለ ነው። የአብይ አህመድ ወታደሮች በየአውደ ግንባሩ ሽንፈት፣ እንደዚሁም ድል እየተደረጉ መሳቂያ መሳለቂያ ሲሆኑ የውሸት ፋብሪካን ከአብይ አህመድ ተምረዋንና እንዳሻቸው እየፈበረኩ ሲያሻቸው እየገደሉ ሲያሻቸው እየማረኩ እጃቸውንም ሰጠኝ የሚሏቸው የፋኖ መሪዎችና አባላቶች አፈር ልሰው ተነሱ እንዴ! በሚያስብል ሁኔታ ከሰሞኑ የአፋ ባ ሰሜን አማራ ቀጠና በላይ ዘለቀ ከፍተኛ አመራሮች በአገዛዙ የድሮን ጥቃት ተገደሉ ከተባለ በኋላ ወደ አደባባይ ወጥተው በስራዎቻቸው መገለጣቸው ብዙዎችን አስገርሟል። የአብይ አህመድ አስተዳደርን ግን አንገት ያስደፋ ቅጥፈት በአደባባይ ተጋልጧል። ጤና ይስጥልን። ይህ የፋኖ ድምፅ ነው። ከዓለም አቀፍ ፋኖ ሚዲያ ወደ እናንተ የምናደርሰው የዛሬ ዝግጅታችን በየጊዜው ቁጥራቸው ከፍ እያለ የሚገኙት የአብይ አህመድ ውሸቶች፣ ሀገሪቱን በውሸት አስተዳድራለሁ በሚል አሁንም እንደገፋበት ነው። ግን ይህ የውርደት ካባን እያከናነበው ወደፊት ግስጋሴውን ቀጥሏል። ምናልባትም ይህ የውሸት ክምር አንድ ላይ ተጠራቅሞ የተናደ ዕለት እሱን ወደ መቃብር በማድረግ ፍጻሜውን ያደርግ ይሆናል። ከዚህ የሚማሩ ካሉ ደግሞ በእሱ ይማራሉ። ዓለም ደግሞ እየሞቱ በራሳቸው ስህተት ይማሩ ይሆን? የብዙዎች ጥያቄ ነው። ጤና ይስጥልን። በድጋሚ ወንዳ ለቢክስ ነኝ። ዳልማሽ ተመልካቾች፣ ከሰሞኑ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና ከፍተኛ የፋኖ ወታደራዊ አዛዦች በድሮን ጥቃት ተገደሉ መባሉን ተከትሎ የተለያዩ ዘገባዎች ሲወጡ ይገኙ ነበር። እኛም በለቱ የተደረገው የድሮን ጥቃት ያደረሰው ጉዳት ምን ይመስላል ስንል ከስፍራው የተለያዩ መረጃዎችን እያጠናቀርን ወደ እናንተ ማድረሳችን ይታወቃል። በጥቅምት አጋማሽ በቋራ በቴዎድሮስ ከተማና በአካባቢው የተፈጸመው ድሮን ጥቃት በዕለተ ቅዳሜ የገበያ ቀን መሆኑን ተከትሎ የሀገሬው ሰው ከከተማ ጎራባች በርካታ ኪሎ ሜትሮችን ተጉዘው የሳምንት አንድ ቀን ግብይታቸውን በሚፈጽሙበት ዕለት የአገዛዙ አብይ አህመድ አረመናዊ ሰራዊት በሰዋልባ ድሮን በፈጸመው ጥቃት መገደላቸው፣ ሀብት ንብረት መውደሙ መዘገባችን ይታወሳል። በተለይ በአካባቢው ምግብ በመሸት ተተዳደር የነበረች አንድ እናት የምግብ ቤቷም በድሮን ጥቃቱ መውደሙን በምስል አስደግፋል ፈን መዘገባችን የሚታወስ ነው። ታዲያም የአብይ አህመድ ጦር የፋኖ አመራሮችን ገደልኩበት ያለው ይኸው የድሮን ጥቃት ካደረሰው የንጹሐን ግድያና ጭፍጨፋ የሀብትና ንብረት ውድመት ባሻገር በፋኖ አባሎት ላይ ያደረሰው ጉዳት የለም። እርግጥ የፋኖ አባላቱ በቀጠናው ከፍተኛ ድል በማድረግ ከድል ላይ ድል እየደራረቡ ግስጋሴ የሚያደርጉበት ልዩ ቀጠና ነው። ከወራት በፊት የአማራ ፋኖ ብሔራዊ ኃይል በቋራ ቃል

ከፍተኛ የሆነ ድል የተጎነጩበት ለአማራ ህዝብም የብስራት ዜና ያስነገሩበት የቋራ ቃል ኪዳን የተፈረመበት ልዩ ስፍራ ነበር። በቋራም ካሉት 29 ወረዳዎች ውስጥ 28 የሚደርሱት በፋኖ ቁጥጥር ስር ይገኛሉ። የገለጎ ዋና መቀመጫውን ጨምሮ ሌላ አንድ ቀበሌም በአገዛዙ ወጣ ገባ የሚሉባቸው ከመሆናቸው ባሻገር እነዚህንም ቀበሌዎች በቅጡ እንኳን አያስተዳድራቸውም። ታዲያ የፋኖ ኃይሎች በርካታ ኪሎ ሜትሮችን ተጉዘው ከተለያዩ ቦታዎች ተጠራርተው ካማራ ከሁሉም ማዕዘናት መሪዎችን ጋብዞ ትልቅ ድግስ ደግሶ የድግሱም ስኬት የታየበት ነበር የቋራ ቃል ኪዳን። ከዚያም በኋላ ፋኖ የደረሰበትን የአንድነት ብስራት ዜና እያጠናከረ የላላውን እያጠበቀ የተበላሸውን እያደሰ ዳግም የቋራ ቃል ኪዳንን በማደስ የአንድነት ብስራት ዜናውንም አስቀጥሎ ይገኛል። ውድ አድማጭ ተመልካቾች፣ ይህን ሁሉ ታሪክ ወደኋላ መለስ ብለን በምልሰት የምናስቃኛችሁ። ታዲያ ከሰሞኑ በዚሁ በቋራ ቀጠና ጥቅምት አስራ ሰባት በእለተ ቅዳሜ በፋኖ መሪዎች ላይ ተተኮሰ የተባለው የድሮን ጥቃት ንጹሐንን ገሎና ቁስሎ ሀብት ንብረትን አውድሞ ማለፉ የሚታወስ ሲሆን የብልጽግና አፈቀላጤዎች በማህበራዊ ሚዲያ ትስስር ገጻቸውና በዋናዋና የሚዲያ አውታራቸው የፋኖ መሪዎችን ገደልኩ ከአምሳ በላይ አባላቱንም እርምጃ ወስጃለሁ የሚለው የሐሰት ዜና ከትላንት በስቲያ ጀምሮ ገሃድ አውጥቶ መገለጥ ጀምሯል። የብልጽግና ፈቀላጤዎቹ አንገታቸውን ደፍተዋል። ይሁንና ግን ይህ አሳፍሯቸው አይማሩም። ነገም ለሌላ ውሸት ፍብረካ ስራ ላይ እየተጣደፉ ነው። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የበላይ ዘለቀ እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ የዮሐንስ ንጉሱን ጨምሮ በርካታ የእዙ አመራሮችም ወደ ሚዲያ ብቅ ብለው የተለያዩ ስራዎችን ሲሰሩ ተመልክተናል። ከሳምንት በፊት አመታዊ የበላይ እዝ ጉባኤን በስኬት ማጠናቀቃቸውን ተከትሎም ልዩ ልዩ አመራሮቹ መግለጫ በመስጠት በይፋ በቪዲዮ ብቅ ብለዋል። በትላንትናው ዕለት ደግሞ እንደዚሁም በዕለቱ ተፈጽሞ የነበረው የድሮን ጥቃትን ተከትሎም የፋኖ አመራሮች፣ የትግሉ ደጋፊዎች፣ እንደዚሁም የተለያዩ ቀጠና የፋኖ አባላቱ ጥያቄዎች ማቅረባቸውን ተከትሎም የአገዛዙን ውሸት ፍንትዋ አድርጎ የሚገልጥና አንገታቸውን የሚያስደፋውን እውነታ በአደባባይ ተናግረውታል። እና እርበኛ ዮሐንስ ንጉሱ የአገዛዙ ቅጥፈት በዛሬ የጀመረ አይደለም፣ ፊትም የነበረን አሁንም የሚቀጥል ነው። ያውደ ውጊያ ሽንፈቱን በሐሰት ዜና ሊክስ እድሜውን ሊያራዝም ቢያስብም ግን ይህ አልተሳካለትም ሲሉ በአደባባይ ገልጠዋል። ሞቱ ገደል ናቸው ያሏቸው የፋኖ መሪዎች አፈር ልሰው የተነሱ ይመስል ብቅ ብለዋል። እንዲያውም ከነ ግርማ ሞገሳቸው በስራ ላይ ሆነው ታይተዋል። ሁዳማሽ ተመልካቾች በድጋሚ ጤና ይስጥልን። ለመሆኑ አብይ አህመድ የሚዋሻቸው ውሸቶች በቼ ጀመሩ የሚሉት፣ ስልጣን በጨበጠ ወዲያውኑ ነበር። የተለያዩ የመድረክ ንግግሮቹን አፉን እያጣፈጠ ቃላት እያሳመረ በአማካሪዎቹ በተረት ተረት መምህሮ በነዳን ኤል ክብረት የሚጻፉ ጦማሮቹን እያነበበ ሲያሻው የድራማ እንባውን እያነባ ያዞ እምባውን እያወረደም እናቶችን ያስለቀስ ነበር። በዕለቱ በህወሓት አገዛዝ ተማሮ የነበረው በደልና እንግልት የደረሰበት ዘመድ አዝማዱ የሞተበት የተገደለበት የታሰረበት አድራሻቸው የጠፋበት ሁሉም የብርሃን ችቦ ሊለኩስ የሚችል መሪ መጣልን የነገው የተሻለ ቀን ይሆናል በሚል ሁሉም የደስታም ባንብቶ ነበር። ይሁንና ሳይውል ሳያድር የአደባባይ ዲስኩሩም የሐሰቱ ነው እየተገለጠ፣ በርካቶችም ወዴት እየሄድ ነው ቢሉም ባለፉት ሰባት ዓመታት በሁሉም የሀገሪቱ ክፍል በሚባል ደረጃ በታሰበበትና መንግስት ምር በሆነ ደረጃ የተጨፈጨፈ በራሱ አስተዳደር የተዋረደን በጅምላ የተቀበረን መከራና ስቃዩን የሚያይ የመከራ ጨርቁን ከላዩ ላይ ያላወለቀ የማህበረሰብ ክፍል አያሌ ነው። በተለይ በአማራ ባለፉ ሰባት ዓመታት የስቃይ ዘመናቶች ሆነው እያለፉ ይገኛሉ። ዛሬም በአማራ ምድር የ ከባድ መሳሪያ ጩኸት የሷልባ ድሮን ተኩስ አላባራም። በርካቶች እየተገደሉ ነው። በርካታ ሀብት ንብረት እየወደመ ነው። ምንም ከጦርነት ጋር ተያያዥ የሌላቸው ንጹሐን አርሶ አደሮች፣ ሐኪሞች፣ መምህራኖች፣ ልዩ ልዩ የኅብረተሰብ ክፍሎች ዛሬም መሞታቸውን ቀጥለዋል። የነፃ እርምጃ እየተወሰደባቸው ነው። መልካችሁ አላማረኝም፣ ቁመናችሁም፣ እንዲያው የፋኖ አባል ናችሁ በሚል ብቻ በርካታዎች እየተገደሉ ይገኛሉ በአገዛዙ ኃይል። ውዳርማሽ ተመልካቾች አሁንም የሐሰት ፋብሪካውን ያልዘጋው የአብይ አህመድ አስተዳደር ለመሆኑ ምን ውሸቶችን ዋሽቷል? እርግጥ ውሸቶቹ እንዲህ በቀላሉ በደቂቃዎች ውስጥ ተዘርዝረው የሚያልቁ አይደሉም፣ በርካታ ናቸው። ተሰንደው ቢቀመጡ መጽሐፍን ሞልተውም የሚተርፉ ናቸው። ለክፍል ሁለት ይቀመጥልኝም የሚያስብል ነው እንጂ አብይ አህመድና በስሩም አጃቢዎቹም እንደዚሁ አጎብዳጆቹ፣ ምንጣፍ ጎታቾቹ የብአዴን ሰዎችና ሌሎ መሰሎችን ከሁሉም ቀጠናዎች የከበቡት እሱን መሰሎች ናቸውና፣ የውሸት ደሷቸውን እንግለጠው ብንል በምን አቅማችን በምን ጊዜስ እንጨርሰው ይሆን? እስኪ የተወሰኑትን እንመልከታቸው። ውድ አድማጭ ተመልካቾቻችን እነዚህ በቀጣይነት የምናቀርባቸው የአብይ አህመድና የአገዛዙ ብልጽግና ውሸቶች ነገም ከነገ ወዲያም ሊቀጥሉ የሚችሉ እንጂ ተናገሩኝ ተጋለጠብኝ ልፈርስኪ ደግሞ እውነቱን ልናገር እውነቱንም ልስራ የሚል ሳይሆን ካፈርኩ አይመልሰኝ ነውና ነገም ከነገ ወዲያም እኚሁ የሐሰት ንግግሮቹ ተጠናክረው የሚቀጥሉ ናቸው። ብልጽግና እስካሁን በነበረባቸው የሰባት ዓመታት ጊዜያት ውስጥ በርካታ ውሸቶችን የዋሸ ቢሆንም የወደብ ባለቤት ሆነናል እንኳን ደስ ያላችሁ በሚል በቀጥታ የሀገሪቱ ብሔራዊ ቴሌቪዥን የብስራት ዜና በማስነገር የእሱንና መሰሎቹን ጮቤ ያስረገጠበት የቅርብ ጊዜ ታሪክ ነው። በተለይ ከሶማሌላንድ ጋር በነበረው የቅርብ ግንኙነት የወደብ ባለቤት ሆነናል ቢልም ወደቡ ይቅርና ወደ ቀጠናው መግባት እንኳን አስቸጋሪ በሆነበት በአሁኑ ሰዓት የወደብ ወሬው ወደ አስመራ ኤርትራ ዞሮ የአሰብ ወደብን እናስመልስ ወደሚል ጉዳይ ዞሯል። የወደብ ባለቤት ሆነን ታዲያ የታለው ደቡብ ብለን ብንጠይቅ የሚሰጠው ምላሽ ምን እንደሆነ ለኛ ይጨንቀን ይሆናል እንጂ ለሱና ለውሸት ፋብሪካ ባለቤቶቹ ግን የሚመልሱት ምላሽ አያጡም። ተዋጊ ጀትን አመረትን፣ ድሮን አምርተን ወደ ስራ አስገብተናል፣ የአየር ላይ ታክሲዎችን ጀመርን የሚሉትም የእሱ ንግግር ነው። የአብይ አህመድ ቅሌት የማይሰለቸው ሐሰት፣ ውሸት የማያሳፍረው የአደባባይ ቀደዳ ብንለው እንኳን ይህ የሚያንስበት አይደለም። አፈር ጨምቀን ነዳጅ አመረትን፣ የእንቦጭ ማጥፊያ መድኃኒት አገኘን፣ የኮቪድ-19 መድኃኒት ተገኝቷል እንኳን ደስ ያላችሁ የሚለው የአብይ አህመድ ውሸት አሁንም ብንዘረዝረው የሚያልቅ አይደለም። እርግጥ ውሸት መናገር በሱ የተጀመረ አይደለም። የአምባገነን መሪዎች ልዩ መገለጫቸው ነው። አፍሪካ ውያን መሪዎችም በዚህ እየተካኑበት ነው የሚሉ የተለያዩ አስተያየት ሰጪዎች ግን የውሸት ልክ አለውናም፣ ዓይናችሁን ጨፍናችሁ እና ሞኛችሁ የሚባሉትም እነማንን ነው? እውነት የኢትዮጵያ ህዝብ ውሸቱን አምኖ እየተቀበለ እውነት ነው እያለ ነው? ወይንስ እውነት አይደለም ውሸት ነው ብንለውስ ምን እናመጣለን? ስለዚህ እያደመጥንና ጨብጭብ የሚለውን መርጦ ነው የሚለውን ለእናንተ እንቶ። ይህም ብቻ አይደለም ጨውን ደመና ላይ ዘርተን ዝናባ ዘነብን ይህ በተለያዩ ቀጠናዎች እየዘነበ የሚገኘው ዝናብ በእኛ ኃይል የመጣ ነው ብሎም ፈጣሪን እስከ መገዳደር የደረሰ ውሸቱንም የነገረን ራሱ የሀገሪቱ መሪ ነኝ የሚለው አብይ አህመድ ነው። ለትግራይናት አንድ ማስክ እንጂ አንድ ጥይት አንልክም የሚለው አብይ አህመድ እንዳሻቸው በድሮን፣ በታንክ፣ በመትረጌስ ሲጨፈጭፉት ለሁለት ዓመታት የዘለቀው ታዲያ ከማን የተወለደውን ነው የሚለውም ጥያቄ ቢነሳ እንደዚሁ አብይ አህመድ ምላሻ ያጣ ይሆናል እንጂ ለእኛ ለምናንሰላስለው ግን ምን ሊመልስ ነው ብለን ዛሬም ይጨንቀናል። ኢትዮጵያ ውስጥ እየታየ ያለው እድገት እድገት ብቻ ሊባል የሚችል አይደለም፣ ሚራክል ነው ሲልም ጨምሯል። በሁለት ሺህ አንድ መቶ በዓለም ላይ ኢትዮጵያ ሁለተኛዋ ባለ ግዙፍ ኢኮኖሚ ትሆናለች የሚለው አብይ አህመድ አሁን ላይ ካሉ ሁለት መቶ ሀገራት ኢትዮጵያ የምትበልጣቸው እንኳ ሀያ ሀገራት አይሞሉም። ያ ማለት ወደ አንድ መቶ ሰማንያኛ አካባቢ ላይ ትገኛለች በዓለምም በድህነት አለንጋ ከሚገረፉ ህዝቦች መካከልም ከቀዳሚዎቹ ተርታ የምትሰለፈው የእኛዋ ሀገር ኢትዮጵያ አብይ አህመድ የሚያስተዳድሯት የብልጽግናዋ ኢትዮጵያ ናት። እስከ ዛሬ አምስት ዓመት ሁሉም ኢትዮጵያዊ ሮቦት ይኖረዋል ያሉትም አብይ አህመድ ናቸው። 300 እጥፍ ደሞዝ ጨምር ያለው ሲልም በአደባባይ ያለምንም ኀፍረት የተናገረው አብይ አህመድ፣ ፐርሰንት ለማለት ፈልጌ ነው ይቅርታ የሚል ቃሉን እንኳን ሊነግረን አልወደደም። ፐርሰንትና እጥፍን በደንብና በውለይቶ የማያውቀው አብይ አህመድና የእሱ የብልጽግና አገዛዝ ዛሬም የመንግስት ሰራተኞች ደሞዝ ተጨምሯቸዋል እየተባሉ በጎን የኑሮ ውድነቱ ተጧጡፎም የቤት ኪራይ የዕለት ምግብ ሸቀጦች ዋጋቸው ጨምሮ ሲመጣ ደሞዙ ግን ሳይጨመር እነሆ ዓመታት ተቆጠሩ። ከሰሞኑ እንኳን የደመወዝ ጭማሪው እንዲከፈል የሚል ትዕዛዝ ቢተላለፍም ለደመወዝ የምንከፍለው ገንዘብ የለንም የሚሉ የተለያዩ የክልል የገንዘብ ቢሮዎች ግን እየተበራከቱ ነው። ይኸው ዜናም እየተነገረ ነው። ዶክተር አለኝ ዶክተር በሉኝ የሚሉት አብይ አህመድም ከስምንተኛ ክፍል በላይ ያለውን ውጤታቸውን ከየት ተምረው የት አመጡት የሚለው እስካሁን እንቆቅልሽ ሆኖ የቀጠለ ነው። አሳምነው ጽጌንና የአማራ ክልል አመራሮችን እኔ አልገደልኩም የሚሉት አብይ አህመድም እኔ አልገደልኩምን ምን አመጣው ብለን ብንጠይቃቸው እንኳን የሚመልሱም አይደሉም። ለመሆኑ እነዚህ አመራሮችን ማንገደላቸው ለሚለው እስካሁንም ምላሽ አልተሰጠም። አሳምነው ጽጌና የአማራ ክልል አመራሮች በአንድ ቀን ሌሊት በአንድ ቀን ተገደሉ ሲባል መግለጫ ለመስጠትና በአደባባይ ወጥተውን ያልገደልኳቸውም ለማለት ግን ሰዓታት አልፈጀባቸውም። መንግስታችን ተነካ ብለው ከቡራዩ ከለገዳድ እየመጡ ነበር የሚለው አብይ አህመድም ዝናብና ዘንባለን ኢትዮጵያ የጋዝ ምርትን ወደ ገበያ ልታቀርብ ነው፣ በቅርቡ የራሷን የተፈጥሮ ጋዝ ለገበያ ልታቀርብ ነው ካሉ እነሆ ሰባት ዓመታት እየተቆጠሩ ዛሬም የነዳጅ ፍለጋው ተጠናክሮ ቀጥሏል። የነዳጅ ማስተላለፊያ ቱቦዎችን እየቀበርን ነው ከሚል የማሞኛ ተስፋ ዜና ውጪ እውነት መች ተናግሮ ያውቅና፣ ኦሮሞ በእኔ ስልጣን ዘመን ያለውን ተነጠቀ እንጂ እላፊ አልወሰደም ሲሉም ብሔርን ከብሔር የሚያጣላ ግጭት የሚቀሰቅስ ዜናን ነገሩን እንጂ እውነታ ውስጥ ይህ ነው ወይ የምንለውን እንዘርዝረው ካልን ቀደም ሲል እንደነገርኳችሁ ጊዜ የሚበቃና አይደለም። አዲስ አበባ ውስጥ ከፍተኛ የሆነ የኦሮሞ ጥላቻ አለ ሲሉም በሌሎች ብሔሮች ላይ የጥላቻ ንግግርን በመዝራት የእርስ በርስ መጫረስ እንዲፈጠር ከፍተኛም የእልቂት ዜናን እየነገሩ ቆይተዋል። ከሰሞኑም ይህንን ተጨማሪ የሚያስረግጥ ይህንን የውሸታቸውን ቁጥር ከፍ የሚያደርግ ድሬዳዋ የኦሮሚያ ነበረች የሚለው ሌላኛው የቅጥፈት ዜና አሁንም ለሌላ ቂት የሚዳርግ እንጂ ምንም ዓይነት የታሪክም ሆነም የፖለቲካዊ እውነት የሌለው መረጃን ነው ለህዝቡ እየነዙ የሚነግሩት ያሉት። ታዲያም እነዚህን ውሸቶች ለምን ይናገራሉ ከተባለም የሚነገርላቸውና የሚነገርባቸው ብሔሮች የተለያዩ ናቸውና እርስ በርሳቸው እየተናቆሩም የእሱን ስልጣን ለማደላደል ጊዜ ለመግዛት ይበጀዋልና የአምባገነን መንግስታትን ባህሪ ይህ ነውና የውሸት ዜናዎችን እየፈበረኩ ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጣሉ ዜናዎችን ሲያስነግሩም እነሱ እድሜያቸውን የገፉ ይመስላቸዋል። ግን አንድ ቀን በአሳቻም ይወገዳሉ፣ አሊያም ይሰደዳሉ። ይህ የአምባገነኖች ታሪክ ነው። የአብይ አህመድን ውሸት እንቁጠር ካልን ቀደም እንዳልነው የተለያዩ ዶሴዎችን ብንገልጥ ጊዜ አይበቃንም። ውለን እናድራለን። እንሰለቻቸው ይሆናል እንጂ እንዘርዝራቸው ካልን ተዘርዝረው የሚያልቁ አይደሉም። ጉዳማሽ ተመልካቾቻችን፣ በሕወሓትና በፌዴራል መንግሥቱ መካከል በነበረው ጦርነትም ስንት ጊዜ ጦርነቱን አሸንፈናል አሉ፣ ስንት ጊዜ የሕወሓት ጀነራሎችን ገደልናቸው፣ ቀበርናቸው፣ ቀበር አሉ። በብሔራዊ ቴሌቪዥን እየቀረቡ ይህንንም የመርዶ ዜና ለህዝቡ አሰሙ። ግን ጠብ የሚል አንድም እንኳን እውነት አልታየም። በዘገባዎቻቸው መካከል ሌላው ሁሉ ይቅርና እኛ አስረን ሳይሆን የምንመረምረው መርምረን ስንጨርስ ነው የምናስረው የሚለው የአብይ አህመድ የብልጽግናው አገዛዝን ዜና ተመልክተን አሁን ላይ የብልጽግናው ስርዓት ምን እያደረገ ነው የሚለውን ስንመለከት ደግሞ ከዚሁ በተቃራኒ ሆኖ እናገኘዋለን። በመዝናኛ ቦታዎች ላይ እየተጫወቱ የሚገኙ፣ በመንገድ ላይ አቋርጠው የሚሄዱ፣ ሱቅ በደረቴ ጋሪ እየገፉ የዕለት ኑሯቸውን የሚያስተዳድሩ በርካታ ኢትዮጵያውያን በጅምላ እየታፈሱ ራሳቸውን የሚያገኙት በብላቴ አሊያም በሌላ ወታደራዊ ማሰልጠኛ ጣቢያዎች ውስጥ ነው። ይህ የአብይ አህመድ ውሸትም ዛሬም ተጠናክሮ እንደቀጠለ ነው። በአመዛኙ የአማርና የኢትዮጵያ አካባቢዎችም ይኸው የጅምላ ፈሳ እንደቀጠለ ነው። ይህንን ሁሉ እያሉ ታዲያም በህዝብ ዘንድ አመኔታን ያጡት ጠቅላይ ሚኒስትር አብይ አህመድ እመኑኝ እስከ ማለት ደርሰዋል። እመኑኝ አሻግራችኋለሁ ሲሉም በተደጋጋሚ ይናገራሉ። ለመሆኑ እመኑኝን ምን አመጣው አሻግራችኋለሁ ቢሉስ በቂ አልነበረም ወይ ብለን ብንሞግታቸው ከአሁን ቀደም በርካታ ውሸቶችን ዘርተው አንድም እንኳን ተቀባይነት ያለው ቁም ነገር አላወሩምና እመኑኝን ያክሉበታል። እመኑኝ አሻግራችኋል ይሉናል። ለመሆኑ ወዴት ነው የሚያሻግሩን ቢባሉስ ምላሽ አላቸው ወይ? የአብይ አህመድ ውሸቶች ይቀጥላሉ። ለዛሬ ግን እነዚህን ውሸቶች ወደኋላ መለስ ብለን ልናስታውሳቸው ወደድ ነው። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀስ ከፍተኛ አመራሮችን በድሮን ጥቃት ገድያለው በርካቶችን ቆስለዋል ተማርከዋልም ያሏቸው ዛሬም በሚዲያ ፊት ቀርበው ከነግርማ ሞገሳቸው ማሞገሳቸው በስራ ላይም ሆኑን ተመልክተናል። እና የአገዛዙ ውሸት ከዚህ የሚጀምር አይደለም። መነሻ ታሪኩ ቀደም ያለ ነው የሚለው ነው። ለማስታወስ የወደድ ነው። ወዳማች ተመልካቾች ከአለም አቀፍ ፋኖ ሚዲያ ለዕለቱ የያዝ ነው ልዩ ጥንቅር በዚሁ ተቋጭቷል። ወንዳ ለቢክስነኝ አብራችሁን ስለቆያችሁ ስላደመጣችሁን እጅግ አድርገን እናመሰግናለን። መልካም ሁሉ በመመኘት በዚሁ እናጠቃልላለን።